ወፍራም ሆኖ በቃ ገራገር ያየሁት ፈለገ ነው። አይላ ፈለገ፣ ጆሲ ያጣሁት እዚኛው ስልክ ላይ ነው መሰለኝ ያለው። በጌታ በእናት ሱ ስልክ ሱ ፎቶማ በጣም ነው ብምጓጓለት። ተሙ ሙዚቃ አታዳምጥም እንጂ የሆነ ሙዚቃ ላይ ድንቡሽ ገላ የሚል አያድገውም። እኔ ዘፈን ኃጢአት አይደለም ካልክ፣ በእኔ ምክንያት አይ፣ በጾም ምክንያት ምንም አይነት ዘፈን ባታዳምጡ መልካም ነው ብሏል ያሬዱ። በጾም ስለሆነ ዘፈን ባታዳምጡ ከዘፈንም ብጾሙ ስላለ፣ ዘፈኑን ግን ድንቡሽ ገላ ለፈልዬ ነው። እንዲሁ ሴት ብዘፍነው ለፈልዬ ነው። ይሄ ግልጽ ነው። እንዲሁ እያሳሳለኩ የሆነ ሰዓት ይሁን ሰላም ሰላም ስለው አይተኝኮን እቅፍ ነው ማደርገው እኔ። ጥላ አርገ አርገ ይለኛል የድሮ አሻንጉሊቴ በቃ እ አይ በዚኛው ከዚኛው በዋትሳፕ ልላክና ማለት ነው አይተካዋል። ባለፈው ዕለት ያሳየውን ፎቶ ድገሙ ያልኩት ፎቶ እኮ ነው ድገሙ ያልኩት። ገዳርገብ ግን እዚህ ህዝብ ላይ አምጣል እኔ በሄደበት አጋጣሚ ጆሲ የተቀመጠበት መቀመጫ ብሎ አንተ ቀይ ሌዘር ነበር እንደ ቤት ውስጥ እኔ አርጩሜ ላይ እሱን እንኳን ተይው። ውስጥ ታዋቂ ነኝ ነበርኩ በቦታው ነበርኩ። የመሬ ነው እኮ ቆይ ቆይ፣ ጆሲ አይ ብዙ አታውሪ። እሱ ላይ እንኳን ነበርኩ። ተሙ በቃ አንተን ፋይል በማውጣት ልጀምር። አንተ ላይ ደግሞ ተም ይሄ ጋይስ ሁላችሁም የማታውቁት አንድ የተደበቀ ማንነት አለው። ማንነት ሲሆን ሰውነቱ ላይ ተሙ ትርፍ ስጋ አለው። ትርፍ ስጋ ሁለት ቦታ ላይ አለ፣ ሁለት ቦታ ላይ ትርፍ ስጋ አለው። ቤትዬ፣ አዎ ተሻለኝ፣ ብዙም ባይሆን ያ አሞኬ፣ ደህና ነኝ። ግን ንኪ ስለ ትርፍ ስጋ አለው ተሙ፣ በእውነት ትርፋ እንጀት አይደል ትርፍ ስጋ ተሙ። አሁን አሁን በሬ ሲታረድ ከተማ ሁሉ ማለት ላይ ኤሪያ ሁሉ ደም በደም አይደለም የሚሆን ተሚን ቡነ ነገር እንት ብትን ቢል አገሪቱ በሙሉ ነው ስጋ በስጋ የሚሆኑ ተሚ ይሁኑ ይሁኑ ቦታዎች ጋር ትርፍ ትርፍ እ ስጋ አሞኝ ነው የጠፋሁት እኮ ጋይስ። እግሬ ብሬክ ሆኖ ነበረ ብሮክ ብሬክ ብቻ እግሬ እንትን ሆኖ ነበረና ለዛ ነው እንትን ያልኩት የጠፋሁት ላይፍ ጋይስ ለዛ ነው። በእውነቱ ግን አሁን አሁን እየተሻለኝ ነው። ቴንክ ዩ ሶማች ስለጠየቃችሁኝ። ጨርሶ ይማራ። አሜን፣ አሜን፣ አሜን። አሁን ላይክ ፋሻውን ፈትቼ ነው እንጂ በፋሻ ነበረ ፋሻ አርግበት ተብዬ በእውነቱ እኔማ ፈለገ እንዲያሸኝ ፈለገ ጋር በደውልለት ዛኔ ይግኖር ቀጭኝ። በእውነቱ ኧረ እባካችሁ፣ ኧረ እባካችሁ በፂም አልመጡም። ኧረ ኧረ ሂዱ ወደዛ ከመሆን ሚዩት ነ ተሜ

ይሄ እግር ግን እዚህ ጋር ማደግ ያቆመ ይመስለኛል። እስታክ አድርጓል፣ አላቆም እና እግዚአብሔርን አይመጣ ሄደ ነው ይሄማ፣ ሄደ ነው። ያኔ እኮ የነበረ እኮ ነው። ይሄማ ሄዷል። ቆስቆሶታ ጆሮ ነው ያቆመ፣ ጆሮ ነው እድገት ያቆመው። ጆሮ እዛው ነው ስታክ ያደረገው እዛው ነው ያለ። ከዚህ በኋላ ፈለገ ላይ ሲገባ ማለት ነው። ፈለገ ቆንጆ በሉት የምሬን ቆንጅዮ በቃ ቆንጆ። ከዚህ በኋላ ተሙ ፈለገ ቆንጅዮ ነው ገ ከዚህ ሁላችሁ ፈለገ ቆንጅዮ፣ አዲስ ስም እኔ ነኝ ያወጣውለት። ውበት ሲለካ በፈልዬ ነው ለካ ብለናል። ይሄን ንግር አሊዮ ብቻ ቶሎ ብ አንተ ላይቬ እንዳይዘጋ። በእናት ምን አይነት ነገር ነው እንደዚህ አይነት ምግረል አለ ፈለገን ቲክታክ አያቀውም ልትል ነው አልገባኝም። ሚዛጋ ነው ይህን ንግር ራሱ ፈለገራሆን ካልዳ ራሱ። ፈለገ ጋይዝ ቲክቶኬ እንዳይዘጋ ኮፒ ሊንክ አርጉ ኮፒሊንግ አርግ በሆነ ላይ እንዳይዘጋ። እኔ እንደዚህ ዓይነት ነገር አላየሁም። ግን ፈለገን ግን ምኑን ታደንቅለታለህ? ከዚህ ያለባበሱ ዩኒፎርም ላይ ከውስጥ የለበሳት ልብስ በጣም ወዳት፣ ሰደርያ በጣም ሰደርያ፣ በጣም አንደኛ፣ በቃ ወሳኝነት ያላት በእውነት፣ ሰደርያ አንደኛ። በዛም ጊዜ ብራንድ ተጠቃሚ ነበር። ጫማው ግን ይህ ጫማ ነገር አቋል

ሽማግሌ ጫማ ነው አድርጎ ሚሄደው። አልገኝ ትምህርት እስቲ ሊያደረጉታል። የኔ ጌታ የኔ ጌታ በጣም ወደ ፎቶ ነው። በእውነት አንጀቴን ከበሉ ፎቶዎች መካከል አንዱ እግዚአብሔርን። እህኔ አንተ አገር ሰላም ብሎ ተኝቷል። በእውነት ለጥ ብሏል፣ የኔ ጌታ ስማ አስፋልት ላይ ከሄደበት ውስጥን ያቃጥላል ውስጥ እግር ይቃጠላል ውስጥ እግሮ ጥቁር ነው አሁን ፈለገ ቼካርጉ እግሮ ጥቁር እኔ ሎበትም ግን አንተ ግን ይከፋ ነው የምታየው አንተ እንዴት ውስጥ እግር ታያለህ እኔ ፈለገን ፈለገን እኔ ማየሆን ከአናት ነው ማየሆን ሆንፈለገ አናቱ ያለወራንበትን ኢሹ አንሳው ይህ አናት ግን እኔ ፈልጌ እንወደዋሉ ምንም ተሙ ምንም አትፈለይ። እኔ ፈለገ እኔ በጣም ወደወደ። በነገራችን ላይ ስለምወደውም ነው ፎቶ ፊት ለፊት ያስቀም። እኔ እኔ ፈለገ በእውነት ከፈለገ ምኑን ታደንቅለታለህ? ከዚህ ፎቶ ጆሮ ጓደኛውን ሳስተቃቀፉን አይተከዋል። እቺ ፋሽኗን ማንም አራዳ ብቻ እንደዚህ የሚያቅፈው አትግደሙ። ከኋላ ያለውን እግር አይተዋል። ግን ከኋላ ያለችው ልጅ እግሯል። ማንም ያላስተዋለ ኋላ ልጅ በፈለገ እግር መሀል እንደዚህ ው ነገር አለ ው ነገር

ፈለገ ቆንጂ ይወበሉት እግዚአብሔርን ኮሜንት ላይ የማይባል ነገር እያላቸው ነው። ረፉ እኔ ፈለገ ነው አይላ ፈለገ አይ ተሙ ነፍሳይ ማረን። በእውነቱ እግዚአብሔርን በጾም ቡጨቃ አረ ተው ተው። ግን ጆሲ በል እንዳልጠራ በሊ በሊማ ተውት የጀግና አያት መዳን ያለ ጀግና ደግሞ መርቀው ማይጠግቡ አዎ እግዚአብሔርን እንደ እኔ ተመርቄ ተመርቄ ውርስም አለህ ከመሬቱ ተብዬ ነው የመጣሁት። አንተ ደግሞ ከደህና ነገር አትቀበልም። መሬታቸውን ደግሞ አየህ፣ እኔ ብቻ ነበር ያየሁት የነበረው መሬት አይቻልም። እኔ ያን መሬት ይበየሱስ ጀግና አባት

ምን ቁመት ቁመት ትንሽ ትበልጠኛለሁ። ትንሽ ይሄ ብቻ ቅንጥ ነው፣ ትንሽ ነው በልጥ። ጆሲ በጣም ረዥም ነው። አርባዎቹ እርሜ ላይ ስደርስ ግን የምር ተልቃለሁ ማለት አልገባኝም። በሊን ታውቀዋለህ? ስማ፣ ይሄ በጣም ሁሌ ተሳዳቢ የሆነ ሰው ነው። በጌታ በእውነት እኔ በጣም ነው የሚገርምኝ። ፕሮቴስታንት ነው ታውቃለህ? ጆሲ ፕሮቴስታንት ነው ኦልሞስት አሁን እሱ በተጠራ ቁጥር የሆነ ሃይማኖት ይጠቀሳልና ሃይማኖት ውንም ባያሰድም መልካም ነው። እንዲ አንተ በል እስኪ ሳትሳደብ አውራ በለው እስኪ በለጡ እስአስገባስገባስበሳትሳደናበእና እናውራ ይ ናላክ ገስት ሙ ሲቅ አይ ሳይሳደብ ዛሬ ላያወረ የመጀመሪያ ሪከርድ ሊበጥሱ እና በል ላ ደግሞ ኮንፊደንስ ይልቃል። እንደነ ሰላም ይብዛ ወንድማችን፣ እንዴት ነ ተሜ? እንዴት ነ ተሜ? እንዴት ኖት ይፈለጣል። ሰላም ናቸው እንዴት ናቸው በልዬ። እንዴት ነው ሁሉ ሰላም ወንድማችን? ለፎሩን እንዴት ነው ጋር ኤርፎኑን ከአፍ ላይ ዞር አድርገው፣ ኤ ስታወራ ቀስ ብለህ እንድናወራ ይሰማል። በጣም ይሰማል። ጀግና እንዴት ነህ? በልዬ አለው። እግዚአብሔር ይመስገን። የት ቸርች ነበርክ ድሮ? ሙሎንጌል ነው። እንዴት ነው ቸርች አገልግሎት፣ ህይወት አገልግሎት? ጥሩ ነው ተምዬ በል አንድ ጥያቄ ልጠይቅህ፣ እንደወንድም እንደው በል ተሙ። እኔ ማለት ባለትዳር ነው፣ የሁለት ልጆች አባት ነኝ። አሁን እንደዚህ ሶሻል ሚዲያ ላይ እንደዚህ አሁን እንደዚህ እንቅስቃሴህን አይተው ቤተሰብ ምን ይላል? አይቆጡም? አይ ምኑ ምን ሶሻል ሚዲያ ላይ አሁን ቲክቶክ ላይ ፖለቲካ ይሰራል በዛኛውም በዚኛውም ሳይድ የምንናገረው እኮ እውነት ነው፣ ግን አንዳንዴ ጨከነ ብለመናገርና መሸፋፈኑ ላይ ነው እንጂ አሁን ትላንት ለምሳሌ የፕሮቴስታንት ሰው ሰራሽ ትምህርት ተብሎ ሲገባ ማንም የተናገረው የለም አይደል? አሁን እኔ የብናገረው ተሳዳቢ ይባላሉ። ልክ እንደዛ ብል ማለት ነው። አሁን በልዬ በእውነት እንደው ድፍረት አይሆንብኝና፣ አዲስ አበባ ነው የምትኖረው? አዲስ አበባ ነው የምትኖረው? አዲስ አበባ ነው የምኖረው። አሁን ብዙ ሰው አይተህ ከሆነ ኮሜንት ላይ ምናምን በሌ ተሳዳቢ ነው የሚለው እሱን ማንነትህን መቀየር አትፈልግም ወንድማችን። በሪዝን አውት ቢያደረጉት ጥሩ ነው። አሁን ለምሳሌ አንዳንዴ ትምህርትን ነው የሚታቸው ወይስ እየተሳደበ ነው ብሎ ማሰብም ጥሩ ነው። አይ ስሜት አይነት ስላለብኝ ይመስለኛል። ሰው ተሳዳቢ ነው ምናልባት እንደሱ ሊሆን ይችላል። ልክ ምናልባት እንደዚህ እንጂ አሁን ለምሳሌ ፕሮቴስታንት እንደዚህ ነው እንደዚህ ነው ብሎ እኮ ቪዲዮ የሚሰሩ ልጆች አሉ። አሁን እዚህ ካለ ነው ጨምሮ አይደል? የማየውን ቪዲዮ እንዲህ ናቸው እንዲህ ናቸው ብሎ የሚሰራ አለ። ያንን ሰው ተሳዳቢ ነው እንዴት አይባልም? አንዳንዴ ግን ለማሸማቀቅ እሱ እንደፈለገ እንዲሳደብ ክርስቲያኖችን፣ ሌላውን ደግሞ ለማሸማቀቅ ትምህርት አንስተ ይህ ትምህርት እንደዚህ ነው ስትል ያን ትምህርት እንዳታነሳ ለማሸማቀቅ ነው። ተሳዳቢ ነው የሚሉ እንጂ አክቹዋሊ ስድቡን አምጣው ብትባል አያመጡትም። እናት እንዲቱ የሚባል ጭቅና ያለ ትምህርት እየተሳደበ አንተ ግን ትምህርትን እንዲህ ነው ብለ ስትተች፣ አይ እሱ ተሳዳቢ ነው ይልሃል። ሚዲያ ፖለቲካ ነው። እኔ አሁን እሱ ፖለቲካው ምናምን ያላቀውነን ለመናገር እኔ አንድ ኢንፍሉዌንሰር ነኝ በልዬ እንትን አሁን አሁን ያንተን ማንነት ያንተን እንትን ፈሊኮ አረተሁት ነው ሲያወራ እራሱ እርጋታው ወደሚባል መቀየር ሀሳብ የለህም? ይኔ ጌታ ብችል ጥሩ ነው። ብችል ማለቴ ሶሻል ሚዲያው አሁን በየተከባበረ ሆኖ ለምሳሌ ክርስቲያኖች በማይጠቁበት ሁኔታ እኔ ፎርዛት ማተር ለራሴ ክብር ምናምን ምናምን እኔ እዚህ ርስት የለኝ ከሰው ጋር አልተዋወቅ በአካል ከስምን ግን የክርስቶስ አካል ቁጭ ብሎ እየተሰደበ በየቤቱ። እኛ ተሞ ትምህርትን እንደዚህ ነው ልክ አይደለም ክርስቲያኖች እንደዚህ አይደሉም ብለን ስንናገር ከዛ ተሳዳቢ ይሉናል። ግን ሶሻል ሚዲያው ላይ ያለውን ኢንቫይሮንመንት በተለይ ቲክቶክ ላይ ስታየው እኛ እንስደባችሁ፣ እናንተ ደግሞ መጽሐፍ፣ ትምህርት አንስታችሁ እንደዚህ ብላችሁ እንዳትናገሩ የሚል የማሸማቀቂያ እንትን ነው እንጂ